ልምምድ የምትሰራበት ጫማ አሮጌና የተቀደደ በመሆኑ አብሯት የነበሩ ልጆች እንዳያዩባት ትደበቅ ነበር። እንደተለመደው አሮጌ ጫማ ጥልቃ ስትሮጥ ሳታስበው ተገንጥሎ እግሯ ደም ለበሰም። የቀድሞ ጓደኛዋ የአሁኑ ባለቤቷ ለራሱ ከሚበላው ምግብ ቀንሶ ያመጣላት ነበረም። ይህ የተባረከ ሰው ሕይወቱን ሙሉ ለእኔ መስዋዕትነትን የከፈለልኝ ትዳሬ ነው እያለችም ትመሰክርለታለች። አስደናቂ የፍቅር መንገድ፣ አስገራሚ የልጅነት መከራም ውጣ ውረዶ አልፎ ለስኬትና ለዝና መብቃት የሀገርን ሰንደቅ ዓላማ በአለም መድረክ ከፍ የማድረግ ትልቅ ብቃት ጀግናው አትሌት መሰረት ደፋርና ብዙ የተከፈለበት የትዳር ሕይወቷም ሰላም የጎራ ስቱዲዮ ቤተሰቦቻችን እንደምናላችሁ ጎራ ስቱዲዮ ወቅታዊ ማህበራዊ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን። አትሌት መሰረት ደፋር ውቅያኖስ ከሆኑ አስደናቂ ህይወት ታሪኳ ጨልፈን ሲደመጥ እምባን የሚያመጣውን ይህንን አስገራሚ ታሪኳን እናወጋችኋለን። እውቋና ተወዳጇ አትሌት መሰረት ደፋር ዛሬ ህዳር 10 ቀን 2018 ዓ ም የልደት ቀኗ የሚከበርበት ዕለት ነው። ይህ የልደት ፕሮግራም ደግሞ ልዩ የሆነ ሰርፕራይዝም አብሮ ያካተተ ሆኗል ምንድን ነው ጉዳዩ እንነግራችኋለን ከባለቤቷ ጋር የተዋወቁበትን አለፍ ሲልም ወደ ትዳር የገቡበትን አስገራሚ መንገድና እርስ በርስ የተደጋገፉበትን ልዩ ታሪክም እንዲሁ እናጫውታችኋለን እስከ መጨረሻው ከእኛ ጋር ትቆዩ ዘንድ እየጋበዝን ጌታቸው በላይ መሰናዶን ወደ እናንተ በማድረስ አብሬያችሁ ቆያለሁ በድጋሜም አብራችሁን ሁኑ አትሌት መሰረት ደፋር። በ1975 ዓ.ም በአዲስ አበባ ከተማ የተወለደችው መሰረት ከልጅነቷ ጀምሮ የተለያዩ የቀን ስራዎችን እየሰራች ቤተሰቦቿን እየደጎመች ያደገች ቢሆንም እንኳን ትምህርቷንም ጎን ለጎን ስታካሄድ የነበረች፣ መታተርና ማሸነፍ ከልጅነቷ ጀምሮ ደማ ውስጥ ያለ ጀግና ኢትዮጵያዊት ናት። በልጅነቷ ከወንድሞቿ ጋር ኳስ ስትጫወት አስፋልት ላይ ወታ ስትሮጥ ሴት አይደለሽ ምን አላርፍሽ ብትቀመጪ የሚሉ የሞራል ጫናዎች በዙባት እንደነበር ታስታውሳለች። ወደ ሩጫው ዓለም እንዳትቀላቀልም እናቷን ጨምሮ ሌሎችም ሰዎች ተጽዕኖ ያሳድሩባት እንደነበር ትናገራለች። ወደ ሩጫው ዓለም በሰፊ ያዘነበለችው የሁለተኛ ደረጃ ተማሪ ሳለች ሲሆን በወቅቱ በትምህርት ሚኒስቴር አማካኝነት ይዘጋጁ የነበሩ በርካታ ውድድሮችን በማሸነፏ ምክንያት ለአውሮፓውያኑ አቆጣጠር በ1998 ዓ ም በባንኮች አትሌቲክስ ቡድን ልትቀላቀል ቻለች። በዚያ ጊዜ ታዲያም ሩቅ ከነበረው ሰፈሯ ተነስታ ልምምዶ የምትሰራበት ስቴዲየም እና መስቀል አደባባይ ለመምጣት የትራንስፖርት የምትከፍለው ሳንቲም ስላልነበራት በእግሯ እየተጓዘች መምጣት ግዴታዋ ነበርም። መሲ የያኔውን ጊዜ ስታስታውስ፣ ባንኮች አትሌቲክስ ቡድን እንደገባሁ አሮጌ ጫማ ነበረችኝ፣ እሷን አድርጌ ልምምድ ከሰራን በኋላ ስንሰባሰብ፣ በጫማ የመቀደድ ስለማፈር ከሰዎች መሃል እደበቅ ነበር ትላለች። በባንኮች ቡድን ውስጥ የመጀመሪያ ደሞዜ 250 ብር ነበረች ትላለች። መሲም እችን ደሞዜን ተቀብዬም ወደ ሰፈሬ ኮልፌ ያመራሁ፣ አሮጌ ተራ ገባሁናም፣ በ35 ብር ጫማ እንገዛሁ። የተገዛችው ጫማም አሮጌ በመሆኗ ብዙ ሰዓት ቆይ መገንጠል ጀመረች። አንድ ቀን ልሰፋት አሰብኩና ወስፌ መፈለግ ጀመርኩ ግን አላገኘሁም ነበር። ሰዓቱም ስለመሸ ጎረቤትም ላይ ሄጄ ሳልፈልግ ሌላ አማራጭ ስላልነበረኝ፣ ሲነጋም ከካልሴ ጋር አድርጌያት ወደ ልምምድ ቦታ መራሁ። ከልምምዱ በኋላ እግሬን ስመለከተው ግን ደም በደም ሆኖ ነበር ስትል ታስታውሳለች መሲ እነዚያን የመከራ ዘመናት በማስታወስ በባንኮች ቡድን ውስጥ እየሰራች በነበረችበት ጊዜም በዚያ ቡድን ውስጥ በእግር ኳስ መደብ ውስጥ ከሚሰራ ወጣት ጋር ተዋወቀች የባንኮች ቡድን እግር ኳስ ተጫዋች የዛኔው ጓደኛዋ የዛሬው ባለቤቷ ቴዎድሮስ ኃይሉ ተብሎ ይጠራል ትውውቃቸው ቀስ በቀስ እያደገ ትስስራቸው እየጎለበተ መጣም። በኋላም ወደ ፍቅር ግንኙነት ውስጥ ገቡም። የመሲ ባል ያኔ በነበራቸው ግንኙነት በአትሌቲክሱ ዘርፍ የተሻለ ውጤት እንድታመጣ ሰውነቷ እንዲጠነክርና እንዲጎለብት በማሰብ የላም ወተት ተከራይቶ እንድትጠጣ ያደርጋት ነበረም፣ ይለናል ጋዜጠኛ ታምሮ አለሙ። በሌላኛው ጊዜ ደግሞ ከራሱ ቀንሶ በሶ ይዞላት ወደ ጃን ሜዳ ያመራል። ከልምምድ በኋላ ሁለቱ ጓደኛሞች ቁጭ ብለው በሷቸውን እየተጎነጩ የሆድ ይሆዳቸውን ያወጉ ነበረም። እጅግ ደስ የሚያሰኝ ነው በእውነት። ሁለቱም ጠንካራ ወጣቶች ሕይወታቸውን ከመለወጥ አልፎም ሀገራቸውን በስፖርቱ ዘርፍ በማስጠራት ትልቅ ዕቅድ ስለነበራቸውም ጠዋት ማታም ትግላቸውን ተያያዙም። በዚህ መሃል ታዲያ ብዙ ችግሮቿን የተመለከተው ቴዲም ለራሱ እየተቸገረ መሲል ለማገዝ ይሞክር ነበር። ቴዲ ምግቡን ቀንሶ ያመጣል ነበር፣ ለትራንስፖርት ሳንቲም የሚያግዘይ ነበር። ለኔ ብሎ ብር ተበድሮ መክፈል ሲያቅተው ከአበዳሪዎቹም ይሸሽ ነበር። ለኔ ብዙ መስዋዕትነትን ከፍሏል፣ ለስኬቴ ሁሉ መሰረት እሱ ነው በማለት የባለቤቷን ውለታም ታስታውሳለች። ሙሉ ትኩረቱን ለሷ ከሰጠ በኋላም የአሰልጣኝነት ኮርስ ወስዶ መሰረት መሰረት እንዲኖራት የስኬቷ ጫፍ ላይ እንድትደርስ መልፋት ቀጠለ። በባንክ ቡድን ውስጥ እያለች በተደረጉ በርካታ የሀገር ውስጥ ውድድሮች በማሸነፍ ባሳየችው ከፍ ያለ ድልም ለኢትዮጵያ ብሔራዊ ቡድን እንድትመረጥ አስቻላት። ዝነኛው አትሌት መሰረት ደፋር ለዓለም አቀፍ ውድድሮች ስትታጭም የነበራት ደስታ ከፍ ያለ ቢሆንም እንኳን እንደተለመደው ያለ ሌላ ችግር ገጠማት። ፓስፖርትና ቪዛ የምታወጣበት ገንዘብ አልነበራትም። ነገሩ እጅግ አስጨናቂ ነበር ትላለች። መሲም ለመጀመሪያ ጊዜ የውድድር እድል ሳገኝ ፓስፖርት ማውጫ ገንዘብ አጥቼ ብዙ ተጨነቅኩ። እናቴ ያልገባችበት ቦታም አልነበረም፣ የሚሰጣት አጣችም። በመጨረሻም ግን ጋሽ ክብረት የሚባሉ ጎረቤታችን ልጄ እድል አግኝታ ገንዘብ አጣን ስትላቸው ሦስት መቶ ብር ይመስለኛል አውጥተው ሰጧት። ያችን ይዘንም ፓስፖርት አወጣው። መሰረት ደፋር ህይወቷ ውስጥ ካጋጥሟት ፈተናዎች መካከል አንዱ ነበር። በሌላኛው ጊዜ ደግሞ ለውድድር ተዘጋጅቼ ወደ ውጪ ልሄድ ይመስለኛል፣ ሆላንድ ኤምባሲ ለመግባት 650 ብር አጥቼ እኔም ቤተሰቤም ተጨነቅን። የያኔው ጓደኛዬ ቴዲም አብሮይ ነበረም። ፒያሳ ጊዮርጊስ ጋር ነበርን ትዝ ይለኛል። ቴዲም መጣው ብሎኝ ወዴት እንደሄደ ባላውቅም ጥሎኝ ጠፋም። ቆይቶ ገንዘብ ይዞ መጣም። ለካስ እናቱ የሰጡትን የአንገቱን የወርቅ ሐብል አውጥቶ ሸጦ ነበረም። ባለቤቴ በልጅነታችን ያልከፈለው መስዋዕትነት የለም እኮ፣ የመሲ ንግግር ነው። ዝቅተኛ ታምሩ አለሙ ሐሳቡ ይቀጥልና በህይወት ዘመኗ 183 ዓለም አቀፍ ውድድሮችን አድርጋ በ161ዱ ድንቅ የሆነ ውጤት እንድታመጣ ከጎኗ በመሆን ዱካዋን እየተከተለም አሻራውን ሲያሳርፍላት ኖሯል። ስትበደል ቀዳሚ ተሟጋቿ፣ ስትደክም ከፊት ያለ አበረታቿ፣ ስትገፋ ድምፅ ሆኖላት፣ ሁለት አስርት ዓመታትን አብሯት ተጉዟል በማለት ነው ታምሩ ሐሳቡን ያስቀመጠው ጀግናዋና ታታሪው አትሌት መሰረት ደፋር ለመጀመሪያ ጊዜ በ1999 ዓ.ም ተመረተ በፖላንድ 3000 ሜትር ዓለም አቀፍ ውድድር አድርጋ ሁለተኛ በመሆን ውድድሩን አጠናቃለች። መሰረት ያሻሻለቻቸው የዓለም ክብር ወሰኖች ብዙ ናቸው በ2006 ኒውዮርክ ላይ የተካሄደው የ 5000 ሜትር 2007 ጀርመን ላይ የተካሄደው 3000 ሜትር የቤት ውስጥ ውድድር 2007 ካሊፎርኒያ ላይ የተካሄደው የሁለት ማይል ርቀት ውድድር 2007 ቤልጂየም ላይ በተመሳሳይ የሁለት ማይል በራሷ ተይዞ የነበረውን ሰዓት በድጋሚ ማሻሻልም ችላለች። በዚህም ውጤቷ በዓለም አቀፍ አትሌቲክስ ፌዴሬሽን የ2007 ምርጥ አትሌት የሚለውን የሽልማት ዘርፍ ማጎናጽፏታል። ታምሩ በሐሳቡ ይቀጥልና ክብረ ወሰን ስትሰብርና በዓለም ደረጃ ምርጥ አትሌት ተብላ የንግስና ዘውድን ስትቀበል የመሰረት ባለቤት ቴዲ አብሯት የደስታዋ ተካፋይ ነበረም። በዜራ ስትግልልም እምባባዥ አጋሯ ሆኖም ቀጥሏል ጀግና አትሌት መሠረት ደፋር ምንም እንኳን በቂ ውጤትና ድሎች ቢኖራትም በኦሎምፒክ ውድድሮች ሀገሯን ወክላ ለመሮጥ ብዙ ፈተናዎችን በትዕግሥት ተቋቁማም ለመጀመሪያ ጊዜ በአቴንስ ኦሎምፒክ በአምስት ሺህ ሜትር ውድድር በተጠባባቂነት እድሉን አግኝታም በዚያ ውድድር መካፈል የቻለች ሲሆን ርቀቱን በ14 ደቂቃ 45 ሰከንድ 65 ማይክሮ ሰከንድ በሆነ ሰዓት በማጠናቀቅ በአስደናቂ ብቃት በአንደኝነት በመፈጸምም ብቃቷን ያስመሰከረች ጀግና አትሌትም ነች። ይህንኑ ብቃቷን እንደ አውሮፓውያኑ አቆጣጠር በ2012 በለንደን ኦሎምፒክ ላይም ደግማው ስሟን በአትሌቲክሱ መንደር አድምቃ መጻፍም ችላለች። በዚህ ምክንያት በ5000 ሜትር ኦሎምፒክ ሁለት ጊዜ ወርቅ ሜዳሊያዎችን ያመጣች የመጀመሪያዋ ሴት አትሌትም ናት። በ2012ቱ ውድድር ግን እሷና ባለቤቷ እጅጉን የተጨነቁበት ጊዜ ነበርም። ባለቤቷ ቴዲ ሩጫው ላይ ማሳጅ የሚያደርጋት እሱ ነበር። ውድድሩ ሊጀመር ጥቂት ደቂቃዎች ሲቀረው ወደ ውስጥ ለመግባት ሲሞክር ለመግባት የሚያ ያስችሉ ቅድመ ሁኔታዎች በኦሎምፒክ ኮሚቴው በኩል ባለመዘጋጀታቸው እንዳይገባ ተከለከለም። እጅጉን ተበሳጨ። መሲ ከባለቤቷ ውጪ ማንም ሰው ስላልነበራት እሷም ማዘነች። በዚህም ሰዓት አንድ ነገር አሰበም። የድንግል ማርያም ሥዕል ያለበት ምስል አውጥቶ እንቺ እችን በጉያሽ ውስጥ አድርጊያት ብሎም ለባለቤቱ ሰጣት። እሷም ተቀብላ ጉያ ውስጥ አደረገችው። እመቤቴ ዛሬ ካወጣሽኝ አንቺንም አውጥቼ በዓለም አደባባይ ታምርሽን እመሰክራለሁ እርጅኝ ብላም በልቧ ተማጸነች። መሲ ውድድሩ ተጀመረ። ቴዲ በስታዲየሙ ዙሪያ ወክ ማድረግ ጀመረም። ጭንቀቱ ከባድ ነበር። ከቆይታ በኋላም እስቴዲየሙ በጩኸት ተጥለቀለቀ። በዚያ መሃል ስልክ በተደጋጋሚ ተደወለለት። ያኔ በቃ መሲ እንዳሸነፈች ተረዳም። መሰረት ደፋር ውድድሩን በአንደኝነት ካጠናቀቀች በኋላ ጉያዋ ውስጥ ያስቀመጠቻትን የድንግል ማርያም ምስል አውጥታም እነዚያ ሁሉ ካሜራዎች ፊት ደቀነቻት። እምባዋ መጣም፣ ያገሯን ሰንደቅም በዓለም አደባባይ ከፍ ማድረግም ቻለች። ጀግና አትሌት መሰረት ደፋር ያንን ሁሉ መከራና ስቃይ አብሯት ካሳለፈው የልጅነት ጓደኛዋና የባን ከእግር ኳስ ክለብ ተጫዋች ከነበረው ቴዎድሮስ ኃይሉ ጋር ትዳር ከመሰረተች ዓመታት ተቆጥረዋል። መሲና ቴዲ ከአብራካቸው የተገኙ ሁለት ሴት ልጆችን ያፈሩ ሲሆን ሌሎች ሁለት ልጆችንም ጨምረው ያሳድጋሉ። አራቱ ሴት ልጆቻቸው መካከል አንዷ ጋብሬላ ቴዎድሮስ በአሁኑ ሰዓት የአስር ዓመት ታዳጊ ስትሆን በምትሮጥበት ትምህርት ቤትም ሆነ በሌሎች የሩጫ ውድድሮች ላይ ከህፃናቱ ቀድማ አንደኛ የምትወጣ ሲሆን ወደፊት እናቷን የመተካት ፍላጎት እንዳላት ይነገራል። ለዚህ የሩጫ ህልሟ ደግሞ አባቷ ቴዎድሮስ ኃይሉም አሰልጣኛ ሆኖ መንገዷን በማስተካከል ላይ ይገኛል። የመሠረት ባለቤት ቴዲ ዛሬም ድረስ ወጣቶችን እያሰለጠነ በዓለም ደረጃ ኢትዮጵያን ወክለው እንዲወዳደሩና ና ውጤታማ እንዲሆኑ ከፍተኛ አስተዋጽኦ የሚያደርግ ድንቅ የሆነ አሰልጣኝ መሆኑንም ይመሰክርለታል። ከነዚህ መካከል ደግሞ እነ ሳሙኤል ፍሬው፣ መዲና ኢሳ፣ ፋንታ የበላይነህና ሌሎችም አትሌቶች ይገኙበታል። ዛሬ ታዲያ ህዳር 10 ቀን 2018 ዓ ም የልደት ቀኗ የሚከበርበት ዕለት ሆኗል። የልደት ቀኗን ስናስብ ታዲያ ደስታው ለመሲ ብቻ አይደለም ለባለቤቷም ጭምር እንጂም ልደቱ የቴዲም ጭምር ሆኖ የሚከበርበት ዕለት ነው። ያንን ሁሉ መስዋዕትነት የከፈለላት የሚስቱ የደስታ ጊዜ ነውና፣ በዚህም ምክንያት ነው እንግዲህ ለቴዲ ልዩ ሰርፕራይዝ ሆኖለት የልደት ቀኗን በሞቀና በደመቀ ሁኔታም አብረው እያከበሩ የሚገኙት ማለት ነው። ጋዜጠኛ ታምሮ አለሙ ሲናገር እንኳን ተወለድሽ ለአንተም እንኳን ተወለደችን ለቴዲ በማለት መልካም ምኞቱን አስቀምጧል። ይህንን የደስታቸውን ቀን በማስመልከት ጀግኖ አትሌት መሰረት ደፋር በዓለም መድረኮች ላይ ስሟ ከፍ ያለና ተወዳጅና እውቅ አትሌት ከመሆኗም ባሻገር በለጋስነቷም እንዲሁ ይመሰከርላታል። ባሳለፍነው ጊዜ በኢንተርኮንቲነንታል ሆቴል መንበረ ጸባው ቅዱስ ሥላሴ ካቴድራል ህንፃ ቤተ ክርስቲያኑን ለማደስና ይህንንም ለመፈጸም የገቢ ማሰባሰቢያ ፕሮግራም በሚደረግበት ጊዜም የአንድ ሚሊዮን ብር ስጦታ ማበረከቷ የሚታወስ ነው። አትሌቷና ባለቤቷ ቀደም ሲል በኮሮና ቫይረስ ወረርሽኝ ወቅት አምስት መቶ ሰዎችን የሚያስተናግድ ህንፃ ለለይቶ ማቆያ እንዲውል በነፃ መፍቀዳቸው የሚታወስ ነው። አትሌት መሰረት ደፋር ከባለቤቷ ጋር መገናኛ አካባቢ እያስገነባቸው የነበረው ባለ አስራ ሁለት ወለል ህንፃም የኮሮና ወረርሽኝን ለመከላከል ለለይቶ ማቆያ እንዲያገለግል ማስረከባቸውን የተለያዩ ሚዲያዎች ሲዘግቡት የነበረ ለጋስነታቸው ነበረም። መሲና ቴዲ በአንድ አውቶቡስ ላይ ጎን ለጎን ተቀምጠው የተጀመረው ትውውቅ ዛሬ አደገ ተመነደገና ዛሬም ድረስ እንደ ያኔው ያዝንላታል፣ ይንከባከባታል፣ አብዝቶ ይወዳታል። ድንቅ የፍቅር ታሪክ ባለቤቶቹ ነው እንደቀጠሉ ይገኛሉ። አትሌት መሠረት ደፋር በአይኤኤፍ የዓለም አቀፍ ኮከብ አትሌቲክስ ምርጫ ሁለት ጊዜ ተሸልማለች። የመጀመሪያው በ2006 እንደ አውሮፓውያኑ አቆጣጠር የአመቱ ምርጥ ብቃት ያሳየች አትሌት ተብላም የተሸለመች ሲሆን፣ በ2007 ደግሞ የዓለም ሴት ኮከብ አትሌት ክብሮሰንን በመቀዳጀትም ፈርቀዳጅ የነበረች ናት። አትሌት መሠረት ደፋር በሩጫ ዘመኗ በዓለም አቀፍ የውድድር መድረኮች ሜዳሊያዎችን የተጎናጸፈች ሲሆን፣ ዋና ዋናዎቹን እንደሚከተለው እንነግራችኋለን። በኦሎምፒክ ሁለት የወርቅና አንድ የነሐስ ሜዳሊያ አላት። በዓለም ሻምፒዮና ሁለት የወርቅ አንድ ብርና ሁለት የነሐስ ሜዳሊያዎች፣ በዓለም የቤት ውስጥ ሻምፒዮና አራት የወርቅ አንድ የነሐስ ሜዳሊያ፣ በዓለም አትሌቲክስ ፍጻሜ ዘጠኝ የወርቅና አንድ የብር ሜዳሊያዎች፣ በኦል አፍሪካን ጌም ሁለት የወርቅ ሜዳሊያዎች፣ በአፍሪካ አትሌቲክስ ሻምፒዮና አንድ የወርቅ ሶስት የብር ሜዳሊያዎች። ለስድስት ጊዜ የዳይመንድ ሊግ እና ለስድስት ጊዜ የጎልደን ሊግ ውድድሮችም አሸናፊ ነበረች። በሩጫ ዘመኗ አራት የዓለም ሪከርዶችን አስመዝግባለች። መሲንና ባለቤቷን ቴዲን እንኳን ለዚህ ቀን አበቃችሁ አደረሳችሁ መሲም እንኳን ተወለድሽልን ብላችሁ መልካም ሀሳብና ምኞታችሁን እንድታኖሩላት በአክብሮት እንጠይቃችኋለን። ተወዳጇ ጀግናው አትሌት መሰረት ደፋር የራሷን ሕይወት ከነበረችበት ዝቅተኛ መስመር አንስታ ለዚህ ስኬት ከማብቃት በተጨማሪ ሀገሯን በዓለም አቀፍ ደረጃ ሰንደቅ ዓላማዋን ማውለብለብ የቻለች ጀግና አትሌት ናት። ታዲያ የዚህችን አትሌት የሕይወት ጉዞና እጅግ የተመሰቃቀሉ አስገራሚ የሕይወት መስመሮችን አንስተን እናንተ ወደ ተመልካቾቻችን እንድትማሩባቸው ብለን በእንዲህ ያለ መንገድ ወደ እናንተ አደረስንላችሁ። በመላው ዓለም የምትገኙ ውድና ሰርታችሁ የጎራ ስቱዲዮ ቤተሰቦቻችን ቻናላችን ጎራ ስቱዲዮን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን ከእኛም ጋር ቆይታ ስለምታደርጉ እጅግ አድርገን እናመሰግናችኋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብላችሁ ሚዲያችን ነው። በዛሬው ዝግጅታችን የመሰረት ደፋር የልደት ቀን ምክንያት በማድረግ ከባለቤቷ ከቴዲ ጋር ያሳለፉትን የፍቅር ጊዜና እሷም በህይወቷም ያሳካቻቸውን የህይወት መንገዶቿን ሁሉ ዳሰን ወደ እናንተ እንዲህ አቀርብንላችሁ። ከዝግጅታችን ብዙ ቁም ነገር እንዳገኛችሁ ባለሙሉ ተስፋንን ጌታቸው በላይ ደግሞ እንዲህ አብሬያችሁ ቆይታ አድርጌያለሁ በሚቀጥለው በሌሎች መሰናዶዎች እንደገና ተመልሰን እስክንገናኝ መልካም ጊዜ ለሁላችን።